አክሊለ ጽጌ ከበ ጌራ ወርቅ ከበ ጌራ ወርቅ አክሊለ ጽጌ ልትል። ሰላም ውድ የክሪው ክሊፕስ ተከታታዮች እንዴት አላችሁ? እንደምን ከረማችሁ? እንግዲህ እንኳን ለዘመነ ጽጌ በሰላም አደረሳችሁ ማለት እፈልጋለሁ ሁላችንም ከዚሁ ጋር ተያይዞ እንግዲህ ደስ የሚል መንፈሳዊ ፊልም ተሰርቷል። በተለይ በቤተክርስቲያን አገልግሎት ነሆነን ለጠፋን እንዲሁም ደግሞ በቤተክርስቲያን አገልግልን እያገለገልንም ላለን ሰዎች ጥሩ መልዕክት ያለው ፊልም ተለቋል ማለት ነው። ይህ ፊልም ይመስለኛል ቆይቷል ከተለቀቀ ሰው፣ እሱም ፊልም ሪቪው እናደርጋለን ማለት ነው። እስቲ ወደ ቪዲዮ እንሂድ። አባ አባ ላስቸግርህ፣ ባርከኝ እኔ ወንድም፣ እኔ ካህን አይደለሁ። አውቃለሁ፣ አውቃለሁ። አውቅ ያለሁ ወደ የትኛው ደብር ነው የምትሄድ? እዚህ ነው፣ ጽራጽዮን ጎላ ቅዱስ ሚካኤል ቤተክርስቲያን። ላስቸግርህ፣ ላስቸግርህ። ምን ነው ለኔም፣ ለበረከት ይሆነኛል። ግባና ልሸኝ። ግዴለም ቅርብ ስለሆነ በእግሬ ሄዳል።

አክሊለ ጽጌ ክበበ ጊራ ወርቅ ክበበ ጊራ ወርቅ አክሊለ ጽጌ ልትርርክ እ እባክ ወንድም ል በማርያም እባክህ እባክህ ወንድሜ ይናገስ ብዬ በቅዱስ ቃሉ የታወጀን በጣን ማዕዛ ጠረን የታወደን ቤተ መቅደስ ውስጥ የሚገባ ማንነት በሲጋራ እና በመጠጥ የጨቀየን መኪና ውስጥ እንደገባ ብዬ ነው ነግ ነግ ነ

አክሊለ ጽጌ እያልኩ ገያል ክበበ ጌራ ወርቅ እያልኩ ያደኩት ዩኒቨርሲቲ ከተመረቁ በኋላ ግን ትልቅ ዓለም አቀፍ ኤንጂኦ ውስጥ ተቀጠርኩ። በብዙ ደሞ ከቤተ ክርስቲያን ግን ራቅኩ። አልጾም አላስቀድስ ጣላነግስ በቃ ጠፋሁ። ክፍለ ሀገር ለክፍለ ሀገር እየሉ ከጓደኞቼ ጋር ማጨስ መጠጣት ሆነ ስራዬ። አሁን አሁን እንኳን ያገኘኝ ሚስቴን እና ልጆችን ቤት አስቀምጬ ጥያቸው ነው ከቤተ ክርስቲያን ጓደኞቼ ከሚስቴ ይልቅ የመጠጥ ጓደኞቼ የሱስ ጓደኞቼ የበለጡ ውስኪ አውርደው ጠጣስ እንቢ ያላቸው ሜዳ አላሰፍራቸው ምን ድረሰከል ራሴ ማዳመጥ አልፈልግ። ራሴ ማዳመጥ ከጀመርኩኝ ልጅነቴን አስታውሷል። እጅነቴን ካስታወስኩኝ ቤተ ክርስቲያንን አስተውሳታል። ቤተ ክርስቲያንን ካስታወስኩኝ ደጀ ሰላሙን ቤተ መቅደሱን አስተውሳታል። ንቅሱን ተጽጊዩ ንግሱን አስታውሳለሁ። ለአስተውሳታል ሽታ ታይመጣብኝ የቤተ ክርስቲያን መንፈስ ደጃ ሰላሙ የጸናጽኖ ድምፅ የከበሮ ድምፅ ይሰማኛል። በቃ ራሴን አፍረዋለሁ። የማረገው ግራ ይገባኛል። ሴጣን ይመጣል። ሴጣን ሴጣንን እኮ የምንጠራውኛ ወይ ደግሞ እንሄድለታለን አዋው፣ ልክ ነው። ስጠራው እኮ ነው የሚመጣው። ከዛ በኋላ በቃ ጓደኞች ጋር ደውል ደውል ደውል፣ ይሄን በመጠጥ ውስጥ ተደበቅ ተደበቅ ተደበቅ፣ ሚሴንና ልጆቼን ጥዬ በመጠጥ ውስጥ ደበቃለሁ፣ እታዘዘዋለሁ። አቆየው ይቅርታ እሺ ቪዲዮ እንደተመለከታችሁት ነው በዚህ በሶስት ደቂቃ ውስጥ ያው ብዙ ነገር ትምህርት እንዳገኘ እንዳገኘን ተስፋ አደርጋለሁ። በተለይ እንግዲህ በቤተ ክርስቲያን አለን እና ገለግላለን የምንል ወንድሞች ወይም እህቶች የጠፉትን ሰዎች በምን ያህል መንገድ መቅረብ እንዳለብን የሚያሳይ ነው። በተለይ ከመጀመሪያው ክፍል ስንመለከት ወንድሜና እያለ ሲጠራው እቸኩላለሁ እንዳለ እንዲሁም ደግሞ ሸኝም ሲለው እንደዚሁ ያው እምቢ እንዳለና በስተ መጨረሻ ግን ያው እሱም የሚያውቀውን ነገር ያ ያው ስለሰከረ እንደማያውቀው ስለተረዳ ይመስለኛል መጨረሻ ላይ መዝሙሩን ሲዘምርለት እንዳያችሁ አክሊለ ጽጌ እያለ ሲዘምር ነው ይሄ ሰው ያቃል ብሎ የተመለሰው ማለት ነው። ስለዚህ ከዛ በኋላ ያለውን ክፍል ደግሞ እንግዲህ እንዳያችሁት እንግዲህ ብዙዎቻችን ይለቃሉ፣ ክብር ማንሰጥ ሰዎች አለን በተለይ እንግዲህ እሱ ባሆነ ወደ መኪናው ሲያስገባው እንዳያችሁት የአራቱን በር መኪናን የከፈተው እና ይህም ደግሞ ያው እንግዲህ እኔ ሲጋራ ሳጨስ ነበረ አንተ ወደ ቤተ ክርስቲያን የምትሄደው ብሎ መልካም ማዛ እንዲያሸት እንዳደረገ ሁሉ እኛም እንግዲህ ያው ሙሉ ሰውነታችን የእግዚአብሔር ነው። እግዚአብሔርን የፈጠረ እና እግዚአብሔርን ቤተ መቅደስ ልናከብር እንደሚገባ አበክሮ የሚናገር ነው ማለት ነው። ስለዚህ ከዚህ እንግዲህ ከመኪናው ግብዣ በኋላ መሀል ላይ የሚያወሩትን የሚወያዩትን ደግሞ ያው መሀል መሀል ላይ የገባን እንማማርበታለን ማለት ነው። እስቲ ወደ ቪዲዮ እንሂድ።

ኔእእግህለቻ አሁንም ይወድሻል በሉ እሺ። ያው ከዚህ በኋላ ያለው ደግሞ እንግዲህ እንዳያችሁት ነው እና እዚያ ብዙ መልዕክት ማስተላለፍ ፈልጋለሁ በተለይ በቤተክርስቲያን አገልግሎት ቆይተን ለራቅን ሰዎች ማለት ነው እና እግዚአብሔር እንደማይተወን እግዚአብሔር በአንድም በሌላም እንደሚጠብቀን ማሰብ እንዳለብን በደንብ አበክሬ መናገር ፈልጋለሁ። ምክንያቱም ብዙ ጊዜ አባ ገብረ ኪዳን የሚናገሩት ነገር አለ። ይህም ደግሞ ምንድን ነው? ደጋግማችሁ ኃጢአት የምትሰሩ እንደው ከቤተክርስቲያን አትቅሩ፣ ከቤተክርስቲያን አትቅሩ። በጣም ደጋግሞ ይናገራሉ ይህ ነገር እና ዲያቆን ሄኖክም አንድ ስብከቱ ላይ እንደው በቀን አንድ ጊዜ በሚቀርባችሁ ቤተክርስቲያን አንድ አቡነ ዘበ ሰማያት እያላችሁ እንደ ወደ አገልግሎቱ እንዲመልሳችሁ እያለ የሚያስተምረው ስብከት አለ እና ይህ ወንድማችንም እንግዲህ መኪና ውስጥ ካስገባው በኋላ የተረከለት ነገር ይሄንን ነው። የብዙዎቻችን ህይወት ማለት ነው እንግዲህ ሰለሞን ሙሄ የተናገረው ማለት ነው እና ስለዚህ እንግዲህ በመጠጥ ህይወት ውስጥ ሲደበቅ እንደነበረ እንዲሁም ደግሞ ቤተክርስቲያን ሲያገለግል እንደነበረ ብቻ ብዙ የአገልግሎት ህይወቶችን እንዳሳለፈ እና አሁን ግን ያለበት ህይወት እንደዚህ እንደሆነ እያለቀሰ ሲነግረው ነበር። እና እንግዲህ ስለዚህ አሁን ያለ ነው ደግሞ አገልጋዮች ደግሞ እንግዲህ ጓደኛችንን መምረጥ እንዳለብን አሁንም በዚሁ መናገር ፈልጋለሁ። ምክንያቱም አንዳንድ ጊዜ አንዳንድ ጓደኛ ከቤተ ክርስቲያን የሚያስወጣ አለ፣ እንዲሁም ደግሞ ወደ ቤተ ክርስቲያን የሚያጸና አለ ማለት ነው። ስለዚህ እያገለገልን ያለን ሰዎች ከዚች ቪዲዮ፣ በተለይ ከመኪና ውስጥ ከሚያወሩት ውይይት በጣም ብዙ ትምህርት እንደምንወስድ ተስፋ አደርጋለሁ። ያው በእርግጥ አለ እንላለን እንጂ ልባችን ሌላ ቦታ ሊሆን ይችላል። ደግሞ ወጥተናል የምንለም ሰዎች ደግሞ በዚሁም ልክ ደግሞ እግዚአብሔር እንደማይተወን እግዚአብሔር እንደማይረሳን እግዚአብሔር እንግዲህ ያገለገልነውን አገልግሎት እንደው መልካምም ባይሆን መጥፎ እንኳን ቢሆን ትንሽ ነገር ነው እና እግዚአብሔር የሚፈልገው የትም ብንሄድ እንደሚጠብቀን ማሳያ ነው ማለት ነው። ስለዚህ እሺ፣ ያው የመጨረሻውን ክፍል አይተነዋል ማለት ነው። በጣም የሚያሳዝን እና የሚያስለቅስ ነገር ነው። እንግዲህ ያው ብዙዎቻችን የምንማርበት ቪዲዮ ነው ብዬ አስባለሁ። በተለይ እንግዲህ ደጋግሜ ነገር በጣም አስተማሪ ነገር መጨረሻ ላይ ሰለሞን ሙሄ ከተናገረው የሚወድሽ ልጅሽ ያው በርሽ ላይ ቆሟል፣ ደጅሽ ላይ ቆሟል ብለህ ነገር ልኝ እያለው ነበር። እና እንግዲህ ይህን ይመስላል ማለት ነው። እንግዲህ ዘመነ ጸጌን ለማስታወስ ያክል ነው ማለት ነው። እንኳን ወደ ዘመነ ጸጌ ያሸጋገረን እንግዲህ መሀሊቱን የምንቆም ሰዎች የራቁትን እያሰብን እንዲሆን የራቅ ነውም ደግሞ እንደዚሁ ደግሞ እንደዚሁ የምንችለው አክም ማለት ጽጌን ለመቆም ብናስብ መልካም ነው ብዬ አስባለሁ። ስለዚህ እንግዲህ እሱ የተናገረውን ሰምታችኋል። እኔ መግባት አልችልም ኃጢአተኛ ነኝ እያለ ይናገራልና ብዙዎቻችን እንግዲህ ታውቃላችሁ ቤተ መቅደስ ውስጥ የሚገባ ሰው እንደዚሁም ደግሞ ያስቀድስሙ አስቀዳሹም፣ ቆራቢው፣ አስቆራቢውም እንግዲህ ከነ ድፍረታችን እግዚአብሔር በቸርነቱ ነው መቼስ እስካሁንም እንድናገለግለው ወይም ደግሞ እንግዲህ እንድናመሰግነው ነው የፈቀደልን። ስለዚህ ይሄንንም እያመሰግን ይሄንንም እያሰብን በተቻለ አቅም እንግዲህ ከቤተክርስቲያን እንዳንርቅ አደራ ለማለት ፈልጋለሁ። በተለይ እቺ ዘመነ ጽጌ እንግዲህ መቤታችን መቤታችን የምናስብበት ነው። የፍቃድ ጾም ቢሆንም እንግዲህ አንዳንድ ጊዜ የፍቃድ ጾምንም ተጠቅሞ መጾም እንደሚገባ በዚሁ አጋጣሚ ለመናገር ፈልጋለሁ። እንግዲህ አደራ አደራ አደራ ምለው ከቤተክርስቲያን ቤተ ክርስቲያን የራቃችሁ በተለያየ ምክንያት የሄዳችሁ በብዙ ህይወት ውስጥ ያላችሁ ሰዎች አሁንም ቢሆን ቤተ ክርስቲያን ትፈልጋችኋለች። እግዚአብሔር ይፈልጋችኋል። እናንተን ኃጢአተኛ ስለሆናችሁ እግዚአብሔር ቅጣት የሚቀጣ አምላክ ቢሆን ኖሮ ከውስጥ ካሉት ነበር የሚጀምረውእና ና ሶ እናንተም እንግዲህ በዓል ካላችሁበት ህይወት እግዚአብሔር አላቋችሁ ወደምትናፈቁት ወደምትወዱት፣ ወይም ደግሞ ድሮ ወደምታገለግሉት ህይወት እንዲመልሳችሁ እንግዲህ እግዚአብሔር ይርዳችሁ። እግዚአብሔር እርዳን። እኛም አለን ብለን ለጠፋ ነው ማለት ነው። ስለዚህ ይሄን ይመስላል የዛሬው ቪዲዮ። ስለዚህ እንደተማራችሁበት ተስፋ አድርጋለሁ። አዲስ ከሆናችሁ ሰብስክራይብ አድርጉ። ከታች ምን እንደተማራችሁ ኮሜንት አስቀምጡልኝ። የፊልሙን ርስ ነግራችኋለሁ። ሰላሙ ነው።